እንግዲህ ዛሬ የምናየው እጅግ በጣም ለፈኪ ወዳጆች እጅግ በጣም ደስ የሚል ነገር ነው ማየት ነው። ከኔ ጀምሮ እንግዲህ ዛሬ እኛ በነገራችን ላይ እኛ የፈኪ ወዳጆች የፈኪ አድናቂዎች ማንንም አንነካም፣ ማንንም አንጠላም፣ ፍላጎታችንን ነው የምንናገረው። በዚህ መካከል ማለት ነው አንድ የምትረዱን ነገር የማንም ጥላቻ የለብንም። እኛ ግን ፈኪን ስትናገሩ ከሰማናችሁ አጥበን እናሰጣችኋለን ማለት ነው። ካልደረሳችሁብን ግን አንደርስም እኛ ጨዋዎችና የተመሰከረልንን ማለት ነው። ዛሬ እንግዲህ ነባ ተስፋ ቆርጣ ሄዳለች ማለት ነው። ሊሄድ ነው። በቃ በቃኝ አልቻልኩም ብላ ፖስት አለች ማለት ነው። እዛ መካከል ደግሞ የነቡ የነባ እኔ ነባን አልጠላትም። አህሙ የፈኪ ብቻ እንዲሆን ነው የምፈልገው እንጂ የነባ ጥላቻ የለብኝም ማለት ነው። እንግዲህ እዛ መካከል ደግሞ የነባ አድናቂዎች ተስፋ ቆርጣው በቃ እንደዚህ አይነት ሆን እንዳይመቸን እንደዚህ አይነት ሆን እንዳይመቸን ነው በቃ ነባ ለአንቺ ያለውን አላ ይስጥሽ፣ እያላችሁ ስትመርቋት ነበር ማለት ነው። አሰላሙ አሊኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ ቤተሰብ እንደምን አላችሁ? ሰላም ሰላም፣ ክርስቲያን ወገኖች እንዴት አላችሁ? ውድና የተከበራችሁ የመዳም ቅመሞች ይ የእስልምና ተከታዮች እንኳን አደረሳችሁ። እንግዲህ መልካም በዓል ብያለሁኝ። በመቀጠል ዛሬ እንግዲህ በአዲስ ቪዲዮ የመጣሁት ደስ በሚል ቪዲዮ የፈኪ ኦዲየንሶች የፈኪ ተመልካቾች ሂዱበት ማለት ነው፣ ሂዱበት ትችላላችሁ። እናንተ የተለያችሁና የምትወደዱ ናችሁ በእውነት እስከ ጥግ ድረስ ማን እንደሆናችሁ አሳይታችኋል ማለት ነው እስከ ጥግ ድረስ በእውነት ደስ ደስ የሚል በቃ እኔ ኮመንት ማንበብ ውስጤ ነው። በነገራችን ላይ በጣም ሆነ ቦታ ሂጄ ኮመንቱ ኮመንት ከሌለው አላ የሚሆነ ነገር ማለት ነው። በጣም ደስ ይለኛል ያኔ ኮመንት ማንበብ እና በቃ ትችላላችሁላችኋል እንግዲህ። ነባ ዛሬ ተስፋ ቆርጣ በቃ በቃ መሄዴ ነው ምንም በቃ መሄዴ ነው ብላለች። እንግዲህ እኛ የፈኪ ወዳጆች የፈኪ አድናቂዎች የማንም ጥላቻ እንደሌለብን ታውቃላችሁ ማለት ነው። ማንንም ማንንም አንጠላም። ፍላጎታችን ግን አህሙ ከነባ ጋር ከፈኪ ጋር ሲመጣ ደስ ይለናል። የሚደምቁትም ያ ነው ነው እንጂ። ትላንትን አይታችኋል። ደስ የሚል ነገር ነበር። ደስ የሚል ነገር ነው ያልኩት ኮመንታተሮቹ ናችሁ እንግዲህ። ትላንት አይታችኋል። በቤት ልታታልለው ነው እንዲህ ምናምን እያላችሁ ፈት አርጋቸኛል ማለት ነው አለ ኩልያል ነባ እንግዲህ በቃኝ አልቻልኩም፣ እኔ በቃ አልቻልኩም ብላለች። የፈኪ አድናቂዎች ትችላላችሁ፣ ትችላላችሁ። የነባ ደግሞ እንግዲህ ተስፋ ቆርጠው አብሽሪ እያሉ ሲያጽናናት ነበረ። ለአንቺ ያለውን አላ ስጥሽ ሲሏት ነበር እንግዲህ አው ለሱ ያለሆን አላ ሲጣ፣ ሁላችሁንም እንግዲህ አላህ በሀላል ያጣምራቸው። ሀላል ሲሆን ደስ ይላል አይደል? ባህላል የሆነ ነገር ሁሉም ነገር ደስ ይላል። እና ለማንኛውም ተመችታችሁኛል። የፈኪ ወዳጆች የት ናችሁ? አሁንም ቢሆን እስኪ አድምቁት ማለት ነው። ፈኪ ፈኪ ፈኪ ፈኪ ዳይመንዶ አርግቧ እያላችሁ ሞቅ ደመቅ አድርጉት ማለት ነው። እና እንግዲህ ነባ ባይ ባይ፣ ነባ መልካም ለማንኛውም ሁላ ሁላችሁም መልካም ኢድ ብያለሁ። እንኳን ያደረሳችሁ። እንግዲህ ነባም ያው ወደ ቤተሰቦቿ አልትሄድ ነው ማለት ነው። ለሁላችሁም መልካም በዓል። የማንም ጥላቻ የለንም እኛ የፈኪ ወዳጆች። አንድ ነገር የምታውቁልን ነገር ወደዛም ወደዚህ የምትሉት ፍላጎት ነው የምንናገረው። ከሌ ከከሌ ጋር ቢሆን ብለን የምንለው እንጂ የማንም ጥላቻ የለብንም። ደስ የሚልንን ነገር ደግሞ ስልካችን በእጃችን ስለሆን የመጻፍ መብት አለን። ልታስቆሙን አትችሉም ማለት ነው። ልታስቆሙን ብትሞክሩ ራሱ ያኔ አትችሉም። ስለዚህ አክሩታችሁኛል ማለት ነው። ፈኪ ደግሞ እንግዲህ በረመዳን ብዙም አልመጣችሁም። ያው ከጤና ሁኔታ ከምንም ምንም ኢንሻአላህ ከኢድ በኋላ እንግዲህ በጥሩ ነገር እንደምትመጣ ተስፋ እናደርጋለን። ለዚህ ለቤት አዲስ ከሆናችሁ ሰብስክራይብ ሼር በማድረግ ቤተሰብ ይሁኑ ማለት ነው።